ትላንትና ሁለት በሀያ ዘጠኝ ትላንትና ሀያ ዘጠኝ ነው አደለ? በሀያ ዘጠኝ የወጣ መግለጫ አለ። በጎንደር ጠቅላይ ግዛት ሕዝብ ብሎ የወጣ መግለጫ አለ። ያን የምቃወመው መግለጫ ነው። በድርጅቱ አርማ በሕዝባዊ ድርጅቱ አርማ የወጣ መግለጫ አለ። ያ ትክክለኛ ያልሆነ በስራ አስፈጻሚው ተገምግሞ በጎንደር ጠቅላይ ግዛት ዕዝ ስራ አስፈጻሚ ተገምግሞ በህዝብ ግንኙነታችን በህዝብ ግንኙነቱ በቃል አቀባዩ ነው መግለጫ የሚሰጠው። አሰራራችን ይሄ ነው። ግን ከዛ በዘለለ በህዝብ ግንኙነቱ በቃል አቀባዩ ያልተሰጠ መግለጫ በሌላ የተለጠፈው የተሰጠ መግለጫ የእኛ እንዳልሆነ ሊታወቅ ይገባል። እኛ አልሰጠንም። ይህን ሰምቻለሁ እንትን ላይም አይቼዋለሁ። ስህተት ነው፣ ስህተት ነው በጎንደር ጠቅላይ ግዛት ዕዝ የተሰጠ አደለም። ያ ስህተት ነው። አመሰግናለሁ። እንግዲህ ከዚህ ጋር ተያይዞ በተለይ በወንድማማቾች መካከል ግጭቶች እንዳይፈጠሩ፣ ጥላቻ እንዳይስፋፋ ሁላችንም ኃላፊነት መወጣት አለብን የሚል ንግግርም አድርገሃል እና ከዚህ አኳያ በጥቅል በትግል ውስጥ በተለያየ መንገድ ከተቋም እውቅና ውጪ ለሚወጡ መግለጫዎችና ይህንን ሚና በሌላ መንገድ የሚወጡ ሚዲያዎች የምታስተላልፈው መልእክት ካለ እኔ የማስተላልፈው ምንድነው አንደኛ፣ በጠቅላይ ዕዙም ሆነ በድርጅታችን በህዝባዊ ድርጅቱ መግለጫዎች ሲወጡ ባለሙያ አለው፣ ራሱን የቻለ መግለጫ የሚሰጥ ራሱን የቻለ የስራ አመራር አለው። በዛ ነው ስራ አስፈጻሚው ገምግሞት በድርጅቱም የድርጅቱ ስራ አስፈጻሚ ገምግሞት ተጨምሮም ተቀንሶም ተስተካክሎ ነው ተገምግሞ፣ መግለጫው የሚተላለፈው የሚሰጠው አካልም አለ፣ ባለቤት አለው። ማንም ብድግ ብሎ አይደለም የሚሰጠው። ሁለተኛ ወደ ዕዞች ወደ ጠቅላይ ዕዞች ስንመጣ ደግሞ የዕዙ ቃል አቀባይ ወይም ህዝብ ግንኙነት አለ። ያም ደግሞ የጠቅላይ ዕዙ ስራ አስፈፃሚ አይቶት ትክክለኛ መግለጫ የሚተላለፍ ከሆነ ያተገምግሞ ራሱ ባለሙያው ለምሳሌ ጎንደር ጠቅላይ ግዛት ዕዝ ክሩቤል ጎቤ ነው። እሱ የሰጣቸው መግለጫዎች ወይም የሰጣቸው መግለጫዎች ትዕዛዝ ተሰጥቶት ትክክለኛ አስገምግሞ ትክክለኛ ይሰጥ ሲባል ነው አብራርቶ መግለጫዎች የሚሰጥ። ለምሳሌ ትላንት ወይም ትላንት በፊት የሰጠው መግለጫ አለ። ያ ተፈቅዶለት ነው ስራ አስፈጻሚ ፈቅዶለት ዕዙ ፈቅዶለት ነው የሰጠው። በሌላ ግን ዝም ብሎ የጽሁፍ መግለጫ የሚሰጡት ይሄ ስህተት ነው፣ እኛን አይወክልም። እና ያለው ሁኔታ እንደዚህ አይነት ድጋሚ እንዳይለመድ ድጋሚ እንዳይለመድ፣ ይሄን የሚሰጡ ሰዎችም ስህተት ነው። በስህተታቸው እንዲታረሙ ነው መልዕክት የማስተላልፈው። ከዚህ በተረፈ ያው እንግዲህ ፋኖነት አይደለም ጎንደር ፋኖ አማራ ፋኖ ሁሉም አንድ ነን፣ ችግር የለብንም። ሁለት ሦስት ግለሰቦች ቢኖሩ እነሱንም እያስመከርን ነው እንዲስተካከሉ እያደረግን ነው። በሂደት ተስተካክለው ወደ አንድ ወደሚያስፈልገው ወደሚያስፈልገው ድርጅታችን ይከናወናሉ ማለት ነው ይካተታል ማለት ነው በቃ አብረን በአንድ ትግል መስክ እንታገላለን ማለት ነው። ከዚህ በተረፈ ሁሉም በአራቱ ጠቅላይ ግዛቶች ያሉ ሰራዊታችን ምናልባት እነዚህ ግለሰቦች ሊያሳስቱት ይችላሉ። አንዳንድ ሳይገባው ሳያውቅ ሚሳሳት ይኖራል። የገባው ግን ለማንኛውም አይሳሳትም፣ ዓላማውን አውቆ ስለሚታገል ወንድሙን ቀርቶ ተኩሶ ሊመታው የተሰለፈውን ብልጽግና ያሰለፈውን ምንሻና መከላከያ እንኳን ማርኮ አስተምሮ ሚለቅ አይደለም ወንድሙ ላይ ትኩስና በዚህ ላይ አሁንም ይሄ አንድነቱ ይሄ ያለመሳሳት ትኩረቱ ቀጣይ እንዲሆን ሁላችንም አሁን እየተንቀሳቀስን የምናገኛቸውን ፋኖች በዛኛው እዝ ያሉት በአማራ ፋኖ ጎንደር አንድነት እዝ ያሉት ፋኖች እያገኘን እያስተማርን እያስተካከልን ነው ያለን። እያገኘን እየተገባበዝን በምናገኛቸው አጋጣሚ ወደ ጠቅላይ እዙ ግቡ ሳይሆን በአንድነቱ ሆናችሁ ከወንድሞቻችሁ ጋር እንዳትጋጩ፣ ግለሰብ የሚላችሁን አትስሙ እያለ እያስተማርን ወንድሞቻችን እያገኘን እያረጋጋን ነው። በቃ የሚባሉትን እንደገና አስተካክለን ወደ ዋና መስመራቸው እንዲገቡ ምክር እየሰጠን እያገኘን አለ። ይሄም ነው በሁሉም አቅጣጫ የሚቀጥለው እንደ ጎንደር ብቻ ሳይሆን እንደ ወሎም፣ እንደ ጎጃምም፣ እንደ ሸዋም ይሄን ሁን ልናሰፋ ያሰብነው እንደ ድርጅታችን እንደ ድርጅቱ በሆደ ሰፊነት በቻይነት በማስተዋል ትክክለኛ በተቋም የምንመራው መርህ ይሄ ነው። በተቋማችን የሚመራው መርህ ይሄ ነው። ማኒፌስታችንም ይሄ ነው። ሕዝባችን ነፃ ልናወጣ ከተፈለገ እኛው ተቻችለን ነው። እኔ ሳጠፋ ያኛው በሆደ ሰፊነት እንዲችለኝ ነው። ማይችለኝ ከሆነ ግን ይበላሻል፣ ትግላችን ይበላሻል እና እኛ በሆደ ሰፊነት፣ በመቻል ለሌሎች አርዓያ እንድንሆን ከእኔ አይተው እንዲረዱ ወይም ከነሱ አይቼ እንድረዳ በመቻቻል ትግላችን ዳር እናደርሳለን ብለን እናስባለን። እዚህ ውጭ ከሆነ ከዚህ ውጭ በሆነ መስመር የትም ትግሉ ፈቀቅ አይል። በቃ አሁን ያወራታል ጠላት፣ ተጣልተዋል፣ እንደዚህ ብለዋል ምናምን ጭንጭል ጭል ይላል ምንም ጭራሽ አነጣላል። ይገጥማል አይደለም በአንድ ብርጌድ ወይም በአንድ ሻለቃ ያለ ታጋይ አጋጣሚ ትግል ሲበላሽበት ይጋጫል። አንተ በዚህ ቦታ ቀጠና የከፈትክ አንተ በዚህ ቦታ ነው እንደዚህ አድርገህ ብሎ ይጋጫል። ያ ደግሞ መልሶ ደግሞ ስራውን ገምግሞ ያም ስህተቱን አምኖ ተስተካክሎ አስተካክሎ ትግሉነን ይመራል ማለት ነው። የእኛ ጉዳይም እንደዚያ ነው። አሁን ልዩነታችን በዚህ ልክ እንጂ ብዙ የሚሰፋ አደል። እነዛ ግለሰቦች ግን እነዛ ግለሰቦች ግን የግድ ማይመጡ ከሆነ ግለሰቦችን ብቻ መነጠል ነው፣ ከታጋዩ ግለሰቦችን መነጠል ነው እኔም ካጠፋው እኔ ጥፋተኛ ከሆንኩ መስመሩን ይዞ የሚሄድ እንዳይሆን ካደረግኩ የራሴ የምመራው ሰራዊት የእኔ ብዬ የምመራው ሰራዊት ከትግሉ ይነጥለኛል፣ ከአማራ ሕዝብ ይነጥለኛል ማለት ነው። ስለዚህ ሌላውም በዚህ ልክ ነው እንዲያስብ እንዲያስተውል እየመከርነው ያለ ለግለሰብ ማንኛውም የሚንበረከክ ታጋይ የለም። አላማውን አውቆ የወጣ ነው። ያላወቀ ካለ ማሳወቅ ነው ያለብና እና ያለው መልእክት ይሄ ነው። አመሰግናለሁ። አመሰግናለሁ አርበኛ። በመጨረሻም ከአደረጃጀት ውጭም በአደረጃጀት ውስጥም ላሉ የሰራዊት አባላት የምታስተላልፈው መልእክት ካለ እሱን ሰምተን እንሰነባበት። ሁሉም ለአማራ ፋኖ ሰራዊታችን ይሄን ነው በወሎ በሸዋ በጎንደር በጎጃ ብላለው ሰራዊታችን፣ በቃ ልዩነታችን አጥበን ወደ አንድ መስመር መጥተን ትግላችን በቅርብ ቀን እንድናሸንፍ መልዕክቴን አስተላልፋለሁ። ልዩነታችን በቅርብ ቀን አጥበን ተወያይተን ወደ አንድ ቋት መጠን ትግላችን ህዝባችን የሚንገላታውን ለእኛ የሚያስበውን በውስጥም በውጭም ያለውን ህዝባችን ሰላሙን እንዲያገኝ የአሸናፊነት የአባቱን አርበኝነት እንትኑን እንዲይዝ በቃ መስመሩ እንዲይዝ መስመሩ እንዳይስት መስመሩ ሳ ተብሎ የሚጨነቀው ወገናችን እንዲረጋጋልን ደስ እንዲለው ሁላችንም በአንድ መስመር ገብተን ተረዳድተን ተገናኝተን ተቻችለን በአንድ መስመር የትግላችን ባለቤትና የአሸናፊነት የጀግንነት የአባቶቻችን ድል በእጃችን ለማስገባት መልዕክት ያስተላልፋለሁ። ድል ለአማራ ፋኖ። አመሰግናለሁ። ጨርሻለሁ።